እንደምኖ አንተ ያ ረሱላህ እኛ ጉድ ሆነናል ጠፍተናል። ወላሂ ያንተን ሱና ለቀን ቴክኖሎጂን ይዘን በቲክቶክ ተጠምደን እየዋለን ፈዘን እንዳና መዛዝን አቅላችንን ነጥቆን በመንቂያችን ሰዓት እየደነዘዝን ታላቅ አና ከብር ለታናሽ አናዝን ከህት ከወንድም ላይ ነውር እየመዘዝን ጥላቻን በመፍጠር ባንዲያል ተያዝን በታዩን እኛማ በጣም ስናሳዝን የሃቢል የቃቢል መገዳደል ሞቱ፣ በኑህ ዘመን ያለው ጣዖታዊነቱ፣ የፊርዓውን የሃማን እብሪተኝነቱ፣ በሉጥ ዘመን ያለው ሶዶማዊነቱ፣ ብቻ ምልበሉ ሁሉም በያይነቱ የሚከወንበት አሁን ሁኗል ወቅቱ። ያ ረሱለላህ ያለንበትን ሓለ ሐቂቃውን ስሙ፣ እመቱህ በከንቱ ፈሰሰልህ ደሙ። ምድራችን ታውኳል ደፍርሶ ሰላሙ በዘርና ጎሳ እየተዛመደ ወገንና ወገን እየተራረደ ካደገበት ቀዬ እየተሰደደ ወንድምና ወንድም ይኸው ተካክዶ ክፋት ስር ሰደደ። ብታዩን ሙስጠፋ ብታዩን ሙስጠፋ የኑሮ ውድነት በእኛ ላይ ሲከፋ በመካከላችን መተዛዘን ጠፋ። ራስ ወዳድና ጉልበተኛው በዝቶ እሱ ጠግቦ ሲያድር ከደሃው ቀምቶ ሐሰት ከፍ እያለ እውነት አንገት ደፍቶ በዳይ ድል ያደርጋል ለፍትህ የሚቆም የእውነት ፈራዥ ጠፍቶ የነዋይ ፉክክር እንቅልፍ አሳጥቶን ሳናውቀው ለኢብልስ እጃችንን ሰተን ወንጀላችን በስቶ ካላህ ጋር አጣልቶን በረካችን ሲሸሽ ክፋት አሸክሞን እንዴት እንደሆንን ብታውን ያዘይኑ ሰላማችን ጠፍቶ ሲከበን ሀዘኑ ጀንበር እንኳያለች ያለች ሲጨልመን ቀኑ ብቻ ምን ልንገሩ፣ ይሄ ያንተ ኡመት እንደማይሆን ሆኗል። ዓሌም ተቀምጦ ጃህሉ ተነስቶ ፈተዋ ይሰጣል ተው የሚል ተቆጪ አንድ ከልካይ ጠፍቶ ውዝግብ ይፈጥራል። ሀላል ነው እያለ ሐራሙን አግራርቶ እኛም ከቁርአን እጅግ ተራርቀን የተናገርኩትን ወስያሁን ረስተን ቅርጥፍጥፍ አድርገን አደራሁን በላን በስራችን አፍረን ይኸው አንገት ደፋ። ይህ አልበቃ ብሎት ዑማሁ ተከፋፍሎ መጓዝን ጀምሯል ስሜት ተከትሎ አንዱ ያወቀውን ሊያካፍል ቢሞክር ማዳመጥ ሲችሉ ቀርቦ መመካከር፣ ግሩፕ ተከፋፍለው ባቂዳ ልዩነት መታኮስ ይዘዋል በቃላት ጦርነት። ያ ረሱልላሂ አንቱ የእኛ ሞገስ የከውኑ ስጦታ፣ ይህን የጻፍ ቁልህ መጪው ቢያስፈራኝ ነው የኡማህ ሁኔታ። ያለንበት ዘመን እጅግ አስፈርቷል፣ ስለ መጪው ሲያስብ ከመሞቱ በላይ ሰው ለመኖር ፈርቷል። ብቻ ምን ልበሉህ፣ ሁሉም ይኳትናል ጠፍቶት መመለሻው በዚህ ከቀጠለ የኡመቱህ ነገር እንጃ መጨረሻው።